ምዬ ማኛ ከመገናኛ የሃይሚን ስራ ሀብት ሽም ደግመው። እኔ ኮ መጀመሪያ ሲያደናንቃት እንደተመቸውና የሆነ ነገር እንዳለ ገምቼ ነበር። ግን አንዳንድ ዩቱበሮች ቱማች ፕሮብሌም ናችሁ። ቤተሰቦች ዛሬ ስለ አብርሽ ሩታ ሃይሚ ቡራ በርከት ያሉ ነገሮችን እንጀላችሁ መጥቻለሁ። ላይክና ሼር፣ ሰብስክራይብ በማድረግ እስከ መጨረሻ አብራችሁ ቆዩ። በመጀመሪያ ግን አንዳንድ ዩቱበሮች ማለት ነው ቱማች ፕሮብሌሞች ምን ነግቷችሁ ነው? ምን አስባችሁ ነው? ሀይሚዬ ፈታ ድርቅቅ ሙልቅቅ በይልኝ። በራስሽ ሙድ እሺ። እንዳሰሚያቸውኝ። እና ትናንትና አንድ ቪዲዮ ተለቆ ነበር፣ ሀይሚና ቢኒ ሆነው የሰሩት ቲክቶክ ላይ በቢኒ አካውንት ላይ ነው የተለቀቀውኝ። እና በዛ ቪዲዮ በጣም ብዙዎች ማለት ነው ሀይሚዬ፣ እንዴት ነው ከሌላ ወንድ ጋር ቪዲዮ የምትሰራው? ቅር ብሎኛል፣ ምናምን የሚሉ ሰዎች አሉ። ቅራሪ የጠጡበትኝ እንዴ! ልጅቷ ግን ከቡራ ውጪ ከማንም ሰው ጋር ልናያት አንፈልግም። መረባካችሁ፣ ቢኒ እኮ ለሀይሚ ቤተሰብ ነው። እና ከሱ ጋር ቪዲዮ ሰራች ማለት ምን ችግር አለው? በእርግጥ ዘፈኑ የፍቅር ዘፈን ነው አውቃሉ። ግን ይሄ ማለት ቲቶኮ ማለት ብዙ ቪዲዮ የለውም በነገራችን ላይ ጀማሪ ነገር ነውና፣ ቫይራል እንዲወጣለትና እንዲታይለት ነው አብረው የሰራችሁ እንጂ ሌላ ምንም ነገር የለም አደለም። ሲቀጥል ሀይምዬ የቡራ እንደገና ደግሞ ቡራም የሀይሚ እንደሆነች ሁላችንም እናውቃለን እና ታዲያ ከሌላ ሰዎች ጋር ቡራም ከሌላ ሰው ጋር የሆነ ነገር ሲሰራ ለምን ሰራ ኡ ያዙ ልቀቁኝ ሀይሚም ከሌላ ሰው ጋር ሲሰራ ኡ ያዙ ልቀቁኝ እንዴ እነዚህ ልጆች እኮ ሁለቱ ፍቅረኛሞች ናቸው ታዲያ ሌላ ላይፍ አይኖራቸው ነው እንዴ ከሌላ ሰው ጋር ምንም አይነት ግንኙነት የሆነ የህብረተሰብ ኑሮ አይኖራቸው ነው ምን ሆናችሁ ምን ነካችሁ እንደ ሀይምዬ ፈታበኝ ሌላው ደግሞ በጣም ደስተኛ ናት ከዚህም በላይ ደስተኛ አሁኜ እንደፈለግሽ ፏፍሽ ድብልቅልቅ አርጩ፣ በቃ ድብልቅልቅ። ሰው ያወራል ከማውራት ወደኋላ አይልም። ሲቀጥል ደግሞ ተመሳሳይ ቤተሰቦች ማለት ነው ኮምፒውተር ምናምን የሚባለው ልጅ ጋም እንደዚሁ ተሰብስበው በጀማ ሄዶ ፎቶ ለቀዋል። አንደኛ ሁለት ያ ደግሞ ነጻነት ቤትም እንደዛው በጀማ ተሰብስበው ቪዲዮ ማታ ይለቀቃል። በነገራችን ላይ ፎቶ ለቃለች፣ ማታ ደግሞ ቪዲዮ እንደምንለቀው ተናግራለች። እና ስጦታ ምናምን ያው አዲስ የሚያገባች ስለሆነች የመጀመሪያ በዓሏ ስለሆነ በቤቷ ከባሏ ጋር ለሷ ስጦታ ሊያበረክቱላት ነው የሄዱትኝ እነ ፍጼ እነ ዊና እነ ማርክ እነ ኤፊ ብቻ በአንድ ላይ እነ ቢካ ምናምን ተሰብስበው ሄደዋል። ብዙዎች ለምን ሀይሚ የለችም እንዴ? ረተዉ ተፋቷት? ይች ልጅ እንዲህ ምን ታርጋችሁ? ቤት ሴት ናት እኮ። ቤት ውስጥ ደግሞ እናትየዋ ብቻዋን ናት አደለ? እና ስለዚህ አንዳንድ ነገር ታግዛታለች። በሄዱበት ቡራ በሄደበት ለምንድን ነው ሀይሚን እንደ ዋሊት እኪሱ አድርጎ የማይንቀሰቅሰው ማለት? ኩን የቀራችሁ እንዲ፣ ማንኛውም ሰው እኮ እንደናንተ እንዴት ነው የሆነ የተመቸው ወይንም ብቻ እንዴት ብዬ ልንገራችሁ። ማለት እናንተ እንደምታስቡት አደለም ህይወት። ሁሉም የየራሱ አላማ የየራሱ የሚሄድበት ነገር አለው እንጂ ግድ የእናንተ ፍላጎት ማሟላት አለባት ብዬ ላስብም አደለም። በቃ ሀይሚ ሀይሚ፣ ለምን ሀይሚ ያልሆነችም፣ ለምን ሀይሚ ያልሄደችም? ምናልባት ስለምትወዷለት ሊሆን ይችላል። ግን ሁል ጊዜ ትችት፣ ሁል ጊዜ የሆነ አሉባልታ ነገር አይደክማችሁም እንዴ? በጣም ይደክማል፣ ይሰለቻል ሁላ። እንደገና ደግሞ እዛ ጋይታችሁ ከሆነ እኮ እነ ኤፍ ሚስት አለችው ፍቅረኛ አለችው ይዟት አልሄደም፣ ማርኪም አለችው ይዟት አልሄደም ለምን? ሴቶችም የራሳችሁ የሆነ ጊዜ ያስፈልጋቸዋል፣ ከቤተሰብ ጋር የሚያሳልፉት ብቻ። የሆነ የራሳቸው ፕሮግራም አላቸው። የግድ ሁል ጊዜ በእነሱ ፕሮግራም ወይንም ቡራ በተገኘበት ቦታ ሀይሚ መገኘት አለባት። ግግም ድርቅ እንዴ እንደዛ አኳ አይደለም። ህይወት ቤተሰብ አንዳንድ ጊዜ መረዳት አለባችሁ። ገባችሁ አይደለ። እና ሀይሚየም ስቶሪ ላይ የሚያደረገችው ነገር አለ። እሱንም ነግራችኋለሁ። ግን ደግሞ በቃ ሀይሚዬ ፈታ ቤ እንዳሰሚያቸው ለወሬኞች፣ ሰው ያወራል። አንቺ ፈታ ቤ በቃ ድልቅቅ ሙርቅቅ ቤ። በተለይ ደግሞ በእናታችሁ በአባታችሁ ቤት ስትሆኑ ቤተሰብ የሚሰማው ስሜት የሆነ እንዴት ነው፣ የመቅበጥ ስሜት ይሰማልና፣ ያን ህይወት በደንብ ኑሪ። አንቺ ደግሞ የመጨረሻ ስለሆነች ሲቀጥል፣ ቢኒ ደግሞ ቤተሰብ ነው። ገባችሁ? ቤተሰብ ስለሆነ ሶኬ ምንም ችግር የለውም። ከእሱ ጋር መስራት ትችላለች እንደፈለገች ማለት ነው። ደግሞ ቪዲዮ ቫይራል እንዲወጣለት ነው። አይታችሁ ከሆነ ብዙም ፎሎ የለውም። እና ግግም አትበሉ ለማለት ያክል ነው። ሌላው ደግሞ ትናንትና ሀይሚያ አንድ ዘፈን ዘፍና ነበር። በጣም ብዙ ስም የተሰጣት ደስ የሚሉ ኮሜንቶችን ያነበብኩበት የቡራ ወንድም ደግሞ ምናላት መሰላ ጭሷ ጭሷ ላ ለካ ሲያደናንቃት የነበረው ተመችቶታል። ዘፈኑ ቤተሰቦች ተመችቶታል። ትናንትና ሀይሚያ የዘፈነችውን ዘፈን ዛሬ ሀብትስ እየዘፈነው መጣ። ልዩነቱ ምንድን ነው ካላችሁ ማለት ነው የቁማር ካርታ እና ውሻም ይዞ መቷል፣ ሀብትሽ ማለት ነው ውሻና የቁማር ካርታ ይዘ እና እያንዳንዷ የሚያረጋት እንቅስቃሴ ሀይሜ እንደምታደርገው እኔ የሀይሜ ማለት ነው ቢያንስ ትንሽዬም ስለሆነች እንደው ሀላቅምቻ እንዴት ብዬ ልንገራችሁ የሀብትሽ ግን በጣም ነው ያሳቀኝ ከምታስቡት በላይ እኔ እኮ እንደ ታላቅነቱ አላደን እንደ ታላቅነት ስሜት ታውቃላችሁ እንደዛ ይመስሉ ነበረና ለካ ዘፈኑ ተመችተዋል እንደገና ሀይሚ ያደረገችውም እንቅስቃሴ ተመችቶታል። ለምንድን ነው እኔ ማልሰራው? ብሎ ከዛ ከሀይሚ ለየት ማለት ስላለበት ውሻ ይዞ መጥቷል። የቁማር ካርታ ይዞ መጥቷል። አንድ ጓደኛውን ይዞ መጥቷል። የተለቀቀው ቪዲዮ ደግሞ በጓደኛው በዛ በልጁ ደግሞ ትንሽ ነው ጓደኛው ሊሆን አይችልም። ትንሽ የጭጭዬ ነገር ነው አብሮት ይሰራውና ለካ ዘፈኑና የሀይሚዬ እንቅስቃሴ ተመችቶት ነው ጭሷ ያላትኝ። እንዲህ እኔኮ ግራ ገብቶኝ እናንተ እና በቃ ቀወጠው ላችኋለሁ። ቤተሰቦች መነጽር አድርጓል እንትን ደግሞ ምንድን ነው? ቲሸርቱ ደግሞ ይሄ ካታ ያለ አደለ እንደዛ ነገር ልክ እንዳራዳ አራዳ የሆነ አራዳ ታውቃላችሁ፣ እንደዛ ነገር ነበር። እንቅስቃሴ ሁሉ ኒሳዩ ማለት ነው። በሳቅ ነው የሞትኩት። የምር ለካ ጭሷ እያለ ሲያደናንቃት የነበረው እሱም ልክ ሀይሜ እንዳደረገችው አርጎ መጨስ መጨስ አብረት ነበር። የውሻው ነው ደግሞ ገረበኝ። እሺ ውሻው ራሱ ቆንጆ ተዋናይ ቆንጆ ትወና ተውኗል፣ እና ምችት ይበላችሁ ማለት ነው እ ቤተሰቦች የምር ብላችሁ ወደ አብርሽ ሩታ ጋር ሲመጣላችሁ አብርሽ ሩታን በዱባይ ላይ ቤተሰብ በቃ እንዴት ብዬ ልንገራችሁ ሽር ብትንፏ ያሉ ነው በዋና ቦታ እንዴት እንደሚያምሩ የምር አንዳንድ ሰዎች ያው ትጅት ስለሚወዱም እንደው አላቅም እንዴት እንደዚያ ትለብሳላችሁ ምናምን የምትሉ ሰዎች አላችሁ ባህር ነው የሄዱት ሊዋኙ ነው የሄዱት ይታዲያ ምን ይልበሱላችሁ ኧረ ተው ግን አንዳንድ ጊዜ እንተሳሰብ ተው እየተጠባበቅን የምር እየተጠባበቅን እና ያው ለዋና ስለሆነ ሄዱ ችግር የለም አብርሽም በጣም ደስተኛ ሆኖ ማለት እነሱ ያደረጉት የሰሩት ቪዲዮና ዘፈኑ በቃ ማች ነው በጣም ነው ደስ የሚለውኝ። ና ቪዲዮም እንዳለ ያው ሩታ ቻና ላይ እንደሚለቀቅ አይቻለሁ ይመስለኛል ጽሑፍ ው አይቻለሁኝ። እና ቪዲዮ ይለቀቃል ቤተሰቦች ሩታ ቻና ላይ። ግን ቲክቶክ ላይ የተለቀቀው ቪዲዮ በጣም ነው የሚያምረው የምር ነው ምላችሁኝ። ና የዋና ልብስ ነው የለበሱት ምንም ችግር የለም። እስ ፈታ በሉ ዘና በሉ። ለሀገራችሁ ያብቃችሁ። አሜን በሉላቸው። እስ የምትወዷቸው እኔ አሜን ብያለሁኝ። እዚህ ቀጥል ደግሞ ሀይምዬ ምን ብላለች መሰላችሁ? ከፍቅር ክብር ይበልጣል የሚል ነገር ስቶሪ አድርጋለች። ኦፍኮርስ በምንም ሁኔታ ሆኖ ክብር ከሌለ ምንም ነገር የለም። ቤተሰብ የሆነ ሰው እየወደዳችሁ ግን ሰው ፊትም የሆነ ቦታም የሚያዋርዳችሁ ከሆነ ይሄ ምንም ፍቅር አይደለም ማለት። ከፍቅር በላይ ክብር ይበልጣል፣ መከባበር ይበልጣል። እና እውነት ነው። በተለይ ደግሞ ትናንትና ይታችኋል፣ ቡራ ለ ሀይምዬ ሁሌም ክብር ያሳያታል። ግን በቤተሰቡ ዙሪያ ላይ እያለ ሲሆን ደግሞ ያለው ስሜት አስባችሁታል። ቤተሰብ በጣም ነው ደስ የሚለውኛ እና ያንንም ጭምር ስላየች ይመስለኛል ሀይምዬ እንደዛ ያለችው። ለማኑ የሚመቻችሁ ማታ እንገናኝ። ቤተሰብ በባይ